ዛሬ በሰው ልጅ ታሪክ ውስጥ ብርቅዬ በሆነ በዘመናችን ደግሞ እንደ ተረት በሚመስል ነገር ግን እውነት በሆነ ክስተት ልባችሁን ሰንጥቄ ልገባ ነው። ይህ ታሪክ የአንድ ወጣት የአፍሪካ መሪ የቡርኪና ፋሶ ሉዓላዊ ፕሬዚዳንት የሆኑት የክቡር ኢብራሂም ትራኦሬ ድንቅ ታሪክ ነው። በሳቸው ላይ የሞት ደባ ተሸርበዋል። ክህደት ከየአቅጣጫው ተሰንዝረዋል። ነገር ግን የአፍሪካን በሳ በጥበብና በንቃት ሁሉንም ነገር ተቋቁሞ ከሁሉ በላይ ደግሞ የመጣበትን የጥፋት ኃይል በማጥመድ ድል እንደቡና ጽፏል። ይህን ክስተት እንደ ቢቢሲ፣ ሲኤንኤን ያሉ ግዙፋን የምዕራባውያኑ ሚዲያዎች ሊዘግቡት ፈቃደኞች አይደሉም። ነገር ግን በመላው ዓለም በጥቁር ሕዝቦች ዘንድ በዚህ ሰዓት በእጅጉ እየተወራለትና ተአማኒነቱን እየጠነከረ መጥተዋል። ይህንን ልብን የሚያሞቅ እውነተኛ ታሪክ አብረን እንመልከት። ታሪኩ የሚጀምረው በቅርብ ጊዜ በተደረገ አንድ ወሳኝ ስብሰባ ላይ ነው። የቡርኪናፋሶ ፕሬዚዳንት ፕሬዝዳንት ክቡር ኢብራሂም ትራኦሬ ሀገራቸውን በሚመለከት ወሳኝ ውሳኔዎችን የሚያስተላልፉበት አዳራሽ ውስጥ በተከበሩ እንግዶችና የሀገር ሽማግሌዎች ተከበው ተቀምጠዋል። የውይይቱ ድምፅ በአዳራሽ ውስጥ ይሰማል። ሁሉም በትኩረት እየተከታተሉ ነው። ድካምና የሥራ ብዛት በፕሬዚዳንቱ ፊት ላይ ቢነበብም፣ አይኖቻቸው ግን እንደ ሁልጊዜውም ንቁና የተሳታፊውን አእምሮ ሰንጥቆ ያያል። በስብሰባው መሃል እንደተለመደው የእንግዳ መስተንግዶ ተጀመረ። ሞቅ ያለ ሻይ፣ የቡርኪናፋሶ መስተንግዶ ምልክት ነው፣ በሥርዓት ለተገኙት ሁሉ መቅረብ ጀመረ። ሻይ አቅራቢው በለሰለሰና ዝግ ባለ አካሄድ ከእያንዳንዱ ሰው አጠገብ እየደረሰ የሞቀውን ሻይ ያቀርባል። የፕሬዚዳንት ትራኦሬ ተራ ሲደርስ ሻይ አቅራቢው ኩባያውን ቀስ አድርጎ አስቀመጠ። ፕሬዚዳንቱ ግን በዚያ ቅጽበት በሻይ አቅራቢው ሰው ላይ ልክ ያልሆነ ያልተለመደ ነገር አስተዋሉ። አካሄዱ የአይኖቹ ብልሽታ የፊቱ ገጽታ የሆነ ነገር ያሳብቃል ውስጣቸው ደውላ ቃጨለ ንቃት አእምሯቸውን ተቆጣጠረው ምንም እንኳ የጉባኤው ድባብ የተለመደ ቢሆንም ፕሬዝዳንቱ ልባቸው የሆነ ነገር እንዳለ ነገራቸው ያቺ የቀረበችው ሻይ የሞት መልክተኛ እንደሆነ ጃኔባ ባያውቁትም ውስጣቸው ግን ሊቀበላት አልፈቀደም የድካም ስሜት ቢሰማቸው ያቺን ሞቅ ያለች ሻይ ከመጠጣት ተቆጠቡ ኩባዮዋ ከፊታቸው ተቀምጣለች፣ ውስጧ የጥፋት መርዝ እንዳለባት ሳያውቁ። ይህ ጥርጣሬ የመጣው ድንገት አልነበረም። ፕሬዚዳንት ትራኦሬ አስቀድሞ ከማይታወቅ እውነተኛ ምንጭ በሕይወታቸው ላይ ስለሚሰነዘር አደገኛ ሴራና አደጋ ማስጠንቀቂያ ደርሷቸው ነበር። የማስጠንቀቂያ ዘወትር ንቁ እንዲሆኑ የሚቀርቡላቸውን ነገሮች ሁሉ በጥንቃቄ እንዲመለከቱ አድርጓቸው ነበር። ያ የማይታወቅ ድምፅ፣ ያቺ የጥንቃቄ ማሳሰቢያ በዚህ ወሳኝ ቅጽበት የሕይወታቸው መዳኛ ሆነች። የጥበብ መንፈስ በጥንቃቄ እንዲሞላ ያደረጋቸው። የፕሬዝዳንቱ ጥልቅ ጥርጣሬና ንቃት ፍሬ አፈራ። በሺህ አቅራቢው ሰው ላይ በስብሰባው ፍጻሜ ላይ ጥብቅና ድንገተኛ ፍተሻ እንዲደረግ ትእዛዝ አስተላለፉ። ፍተሻውም ተደረገ። እናም እጅግ አስደንጋጭ የሆነ ግኝ ተገኘ። በሺህ አቅራቢው ልብስ ውስጥ በድብቅ የተቀመጠች ትንሽ የመስታውት ጠርሙስ ተገኘች። ጠርሙሷ ውስጥ ደግሞ እጅግ ገዳይና አደገኛ የሆነ የተባለ የመርዝ ፈሳሽ ነበረ። ይህ ግኝት የፕሬዝዳንቱን ጥርጣሬ ወደ እውነት ለወጠው። በህይወታቸው ላይ የተሰነዘረ ሴራ ከወሬ የዘለለ እውነተኛ አስፈሪ ነበር። ያቺ የቀረበችው ሻይ የሞት ጽዋ ልትሆን ነበር። የሻይ አቅራቢው ሰው የዚህ አደገኛ ሴራ አካል መሆኑ በግልጽ ተጋለጠ። ወዲያውኑ በቁጥጥር ስር ውሎ ወደ ጥብቅ ምርመራ ተወሰደ። የሻይ አቅራቢው ምርመራ ሲደረግለት ከእርሱ ጋር የተገኘ አንድ ትንሽ ማስታወሻ ደብተር የሴራውን ምስጢር ለመፍታት ቁልፍ ሆነ። በማስታወሻ ደብተሩ ውስጥ በሚስጥራዊ ኮድ የተጻፉ ስሞች፣ ለተለያዩ ግለሰቦች የተከፈሉ የገንዘብ ዝርዝሮች እና የተለያዩ መረጃዎች ተገኝተዋል። የሴራው ፈትል ቀስ በቀስ መርማሪዎች እጅ መግባት ጀመረ። ከዝርዝሮቹ ውስጥ ይህ አደገኛ የመርዝ ሴራ ከኤልሻካል ከሚባል ሚስጥራዊ ሰው ጋር የተገናኘ መሆኑ ተደረሰበት። ስሙ እንደ ጥላ የሚሰማ ማንነቱ ግልጽ ያልሆነ ሰው። ምርመራው እየሰፋ ሲሄድ በጸጥታ ኃይሎች ይህ ኤልሻካል የተባለ ሰው የውጭ የደህንነት ተቋም ጋር እጥተኛ ግንኙነት ያለው ግለሰብ መሆኑን የሚያሳይ መረጃ አገኙ። የሴራው ክር ወደ ውጭ ሀገር እየተመዘዘ ነው። የሀገርን ሉዓላዊነት የማይፈልጉ የአፍሪካ ልጆች በራሳቸው እንዳይተዳደሩ የሚሹ የአህጉራችንን እድገት የማይመኙ የውጭ ኃይሎች በዚህ ሴራ ውስጥ እጃቸው እንዳለበት ግልጽ ሆነ። ይህ የሚያሳየው አፍሪካ ወደ እውነተኛ ነጻነት ስትቃረብ አሮጊቶቹ በቀላሉ እጃቸውን እንደማያነሱ ነው ምዕራባውያኑ። የፕሬዝዳንቱ የጸጥታ ኃይሎች ኤልሻካል የተባለው ሰላይ የተጠቀመበትን አንድ ጊዜ ብቻ የሚያገለግል ስልክ ፈለግ መከታተል ጀመሩ። የቴክኖሎጂው አሸራ የጥበብ አይን እየመራቸው የስልኩ ፈለግ በአንድ አፓርትመንት አቅራቢያ ያደረሳቸው። ይህ አፓርትመንት በሀገሪቱ ውስጥ በሚገኝ የፈረንሳይ ኤምባሲ ወይንም ቆንስላ ጽፈት ቤት አቅራቢያ የሚገኝ ነበረ። የሰላዩ ማንነት ይበልጥ ግልጽ ወጣ። በጥብቅ ክትትል በማያዳግም ምርመራና በተደራጀ ስራ የሰላዩ ትክክለኛ ማንነት ሙሉ በሙሉ ታወቀ። ስሙ አሌክሳንደር ሞሬል ሲሆን የፈረንሳይ የደህንነት ተቋም ውስጥ የሚያገለግል ከፍተኛ መኮንን ነበር። የሴራው ምንጭ አቀናባሪውና አስፈጻሚው ማንነት በግልጽ ተጋለጠ። መርዙ ከየት እንደመጣ ማን እንደላከውና ዓላማው ምን እንደነበረ ምንም ጥርጥር የለውም። ፕሬዚዳንት ትራኦሬ ግን በዚህ ብላት ብቻ አላቆሙም። የሴራውን ጥልቀት የጠላቶቹን ድፍረትና ብልሃት በሚገባ ተረድተዋል። በቀላሉ መያዝ ብቻ ሳይሆን ዓለምን የሚያስተምር ጠላቶችንም የሚያስደነግጥ ታላቅ ምት ለመምታት ወሰኑ። ለዚህም ነው እጅግ ብልሃት የተሞላበት ወጥመድ የዘረጉት። ፕሬዚዳንቱ በቅርቡ አንድ ጥልቅና የግል እራት ግብዣ እንደሚያደርጉ የሚያሳይ መረጃ እንዲወጣ አደረጉ። ይህ ማስታወቂያ ሰላዩን እንደገና ለመገኘትና ምናልባትም ሌላ ሙከራ ለማድረግ የሚያበረታታ በጥበብ የተቀየሰ የክብር ወጥመድ ነበር። ፕሬዚዳንቱ ጠላቶቻቸው ይህንን እድል ተጠቅመው ሌላ የግድያ ሙከራ ሊያደርጉ እንደሚችሉ በደንብ ያውቁ ነበር። ለመያዝ ሳይሆን ከድርጊቱ ጋር ለማጥመድ ወሰኑ። የፕሬዚዳንቱ ውቅር ተሳካ። ሰላዩ አሌክሳንደር ሞሬል በፕሬዚዳንቱ ጥበብ በተዘጋጀለት ወጥመድ ሰለባ ሆነ። በዚያች በተባለቸው የእራት ግብዣ ወቅት ሰላዩ እንደገና ለመገኘት ሞከረ። የጸጥታ ኃይሎች ዓይን ግን በሁሉም ቦታ ነበረ። ሰላዩ በድፍረት ሌላ የመርዝ ሙከራ ለማድረግ ሲዘጋጅ በፕሬዝዳንቱ የንቁና ዝግጁ የጸጥታ ኃይሎች እጅ ከፍንጅ ተያዘ። ታላቅ ድል ተገኘ። የሴራው ክር ሙሉ በሙሉ ተበጥሷል። አቀናባሪውና አስፈጻሚው ሰላይ በእጅ ተይዟል። ይህ ክስተት የቡርኪና ፋሶ የደህንነት አቋምና የፕሬዝዳንቱን ብልሃት ለዓለም ያሳየ ነበረ። ፕሬዝዳንት ኢብራሂም ትራኦሬ ይህንን አስደንጋጭ ክስተት ከትምህርት አልፈዋል ተመለከቱትም ለሀገራቸው ወታደራዊ ካዴቶች ለነገይቱ የቡርኪና ፋሶ ብቻ ሳይሆን ለመላው አፍሪካ ተስፋ ለሆኑ ወጣቶች እልቅና የማይረሳ ትምህርት ለመስጠት ተጠቀሙበት። ያቺ መርዝ ሊቀርብባት የነበረችው ሻይሰዋ በእጃቸው ይዘው እንደ ታላቅ ምልክት በመጠቀም ስለ እምነት፣ ስለ ንቀት፣ ስለ ጥንቃቄ፣ ስለ ሀገር ፍቅር፣ ስለ ታማኝነትና ስለሚመጡ ተግዳሮቶች ጥልቅ ትምህርትን ሰጡ። ጠላቶች ሁል ጊዜ ግንባር ለግንባር እንደማይመጡ አንዳንዴም እንደ ቅርብ ሰው መስለው በሴራ በምስጢርና በክህደት እንደሚመጡ አስረዱ። የሀገር ደህንነት የአንድ ሰው ኃላፊነት ሳይሆን የሁሉም ዜጋ በተለይም ወታደሩና የጸጥታ አካላት የጋራ ኃላፊነት መሆኑን አሳሰቡ። ጠላቶቹ ሁል ጊዜ ንቁና ለሀገራቸው ል ኃላፊነት የሚቀኑ መሆን እንዳለባቸው ገለጹ። ይህ ንግግር የወጣቶችን ልብ የነካ የቆራጥነት መንፈሳቸውን ያነሳሳና ለሀገራቸው ያላቸውን ፍቅር ያጠነከረ ታላቅ ንግግር ነበረ። የሻይ ጽዋዋ እላልቃ ሳትሆን የሴራው ምልክት የንቃት ማስታወሻና የሀገር ፍቅር አርማ ሆነች። ውድ የቻናላችን ቤተሰቦች የፕሬዝዳንት ኢብራሂም ትራኦሬ ታሪክ የአፍሪካ ልጆች የጥበብ የንቃት የአርበኝነትና የማይበገር ሉዓላዊነት አርማ ነው። በሳቸው ላይ የተሰነዘረው የመርዘ ሴራ እና የሰላዩ ማንነት መጋለጥ የውጭ ኃይሎች የአፍሪካን እውነተኛ ነፃነትና ሉዓላዊነት ምን ያህል እንደማይፈልጉ በድጋሚ ያሳየ ነበር። ነገር ግን የፕሬዝዳንቱ አስደናቂ ብልሃት የማይናወጥ ንቃትና የቡርኪና ፋሶ ሕዝቦች የማይነጥፍ ድጋፍ እነዚህን ሴራዎች ሁሉ ማክሸፍ ብቻ ሳይሆን ጠላቶችን ማጥመድ እንደሚቻል ያሳያል። የአፍሪካን በሳ የማይደፈር የማይበረከክና የማይበገር መሆኑን ፕሬዝዳንት ትራኦሬ በተግባር አሳይተዋል። ይህ ታሪክ ለሁሉም የአፍሪካ መሪዎችና ህዝቦች ጥልቅ ትምህርትና የማንቂያ ደወል ነው። ይህን ቪዲዮ እንደ ቀድሞው ቪዲዮ እንደወደዳችሁትና ስለ ፕሬዝዳንት ኢብራሂም ትራኦሬ አስገራሚ ታሪክ፣ ስለ ሴራው ጥልቅና ስለ ተገኘው ድል ሰፋ ያለ ልብ የሚነካ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ይህን ታሪካዊና አስተማሪ መልእክት ለብዙዎች ለማዳረስ እንዲረዳን ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ በማጋራት እና ገንቢ አስተያየታችሁን ከስር በመጻፍ የበኩላችሁን አስተዋጽኦ አበረክቱ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው። ለተጨማሪ አስደሳች፣ አስተማሪና የአፍሪካ እውነታ የሚያሳዩ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁ ከልብ እናመሰግናለን። የአፍሪካ ድል በአፍሪካ ልጆች እጅ ነው።